የደካማነት ማሳያ አልደራደርም ማለት ነው። ተነጋግሮ ችግሩን ለመፍታት ቁርጠኛ ነኝ እያለ ያለ መንግስት አራት ኪሎን ካላስረከብከኝ አንደራደርም ዴ ስልጣኑን ካስረከበች ለምንድን ነው የሚደራደርሽ የሚል ጥያቄ ይመጣል። ባለፉት ሁለት ዓመታት ራሳቸው ፋኖ ብሎ የሚጠሩት የአማራ ታጣቂ ኃይሎች ህፃናት ተማሪዎችን ሳይቀር የሚረሽኑበት፣ የሕክምና ባለሙያዎችን ጭምር የሚረሽኑበት፣ መምህራንን የሚረሽኑበት ሁኔታ የተፈጠረው አንዳንዴ ከሶስም ጭምር ነው ድርድሩን እንዳይሳካ የሚፈልጉ ሰዎች ከተጠያቂነትም ለማምለጥ ሀብት የማግበስበሱንም ሥራ ለማስቀጠል ሲሉ የድርድር አማራጭ ነው። የምንዋጋው ዘረኝነትን ነው ይላል አቶ እስክንድር። ኢሳያስ የኢትዮጵያ ፖለቲካ ችግር ዘረኝነት ነው ብለዋል ይላሉ። እንግዲህ እሱ በዘር ተደራጅቷል፣ በብሔር ተደራጅቷል፣ አልፎም በወንዝና በቀበሌ እየተደራጁ ነው። አሁን ላይ ትግሉ ሲጀምር ግን የአማራን ሕዝብ የተጋረጠበትን የህልውና አደጋ ልንቀለብስ ነው ነው የሚለው ስለዚህ አሁን እነ እስክንድር የሚሆኑ ሌሎች ፋኖች እያደረጉ ያሉት የአማራን ሕዝብ ትግል ወይም ደግሞ የገጠመውን የህልውና ችግር እንደሚሉት ለመቀልበስ ነው፣ ወይስ የኢሳያስን ፍላጎት በኢትዮጵያ ላይ ለመዋል ነው እየተዋጉ ያሉት? አቶ እስክንድር ነጋ በአደባባይ ወጠው እኛ የባህር በር ጥያቄን አሁንም ወደፊት መናነሳ። ስለዚህ የኢትዮጵያ የህልውና አደጋ አቶ እስክንድር በሚፈልጉት በዚህ መንገድ አቶ እስክንድር ወደ ስልጣን የሚመጡ ከሆነ እየተጥቅ፣ ትግላቸው የሚሳካላቸው ከሆነ አቶ እስክንድር ነጋ የሚፈጥሯት ኢትዮጵያ የህልውና ስጋት ያለባት ሉዓላዊነቷ ያልተሟላ ሉዓላዊነቷ ያልተከበረ ለኤርትራ መንግሥት አደግዳጊና ሸብሻቢ የሆነች ማለት ነው።